ነው ምበላው። ኔ ቴንኪ ሚኪ ፕሪግነስቶኛ ሁሉም ነገር መጎስጎስ ነዋ። እኔ እንደዛ ሰዓትም ራሱ የራሴ ምግብ ካሉን አይጥመኝም። ያ ምልሽ ደግሞ በሌላ በተለይ የአማርኛ ነው ምነግርሽ መርጬ ነው ምበላው። አያስደነግጠኝ ምንም አይነት ነገር እንደናንተ ህይወታችሁ እንደጀዘባችሁት አልጀዘብኩም እኔ። አም ግድ በጣም ግር ነኝ እኔ ባጭ

እኔ ጋውን እኮ ሂጃለው እኔ ሌላ ሰው ነኝ። እንዳሰ እንደ ቢግ ዲል የምታዩት ነገር አለ። አንድን ነገር ሴት ከወንድ ጋር ሲሆን፣ ወንድ ከሴት ጋር ሲሆን፣ በቃ ፊፊፊት መንጫጫት። በቃ ዝም ምላሳችሁን። ይሄት ግን ለምን እኔ አንጥቼ ከባሌ ጋር እየተላላስኩኝ እንደዛ ስፖስት ለምን ኤግዛጅሬት አላረጋችሁትም ጋይስ? ያን ያንማ ጥሩ ነገር ማይታይሽ ምረደና ቁርት እንዴ እየተላላስኩን ሙቪ ሰሪ፣ ሙቪ እንኳ እንደዛ አልተሰራ ሪፍቱ ላይ እንደዛ ሙቪ እኔ ኤግዚቱን ጥሼ ይሄ ነገር ነው የሚመቸኝ ብዬ ነው አገር አቋርጥ ይሄድኩት አይደለም። ዛሚስ ለሚፈጠረው ነገር ምንም ሰርፕራይዝ የሚያደርገኝ ነገር የለም ለማለት ነው። እናንተን ጤነኛ ናችሁ በቤታችሁ ወይም ምናምን ብሎ ማን እንደነገራችሁ አላቅም። እኔ በጣም ከሴት ቀብራራ ጀግና የሆንኩ ሴት ነኝ። ራሴ ነው የምነግርሽ፣ ማንም አይነግርሽም ይሄን ማንም ፕሩቭ እንዲያደርግ አልፈልግም። ራሴ ነው ምነግርሽ። አሁን ደግሞ ቅብር ያለ ወንድ ነው የጠበስኩት። በጣም ደስ ሚል ምንም አደለም። እኔ እኳ ላይ ማሁን ኮብልስቶን ነው የምትመስሉኝ ያልኳችሁ ለዛ ነው። በቃ እኔ አም ብላይንድ ጋይስ አደለም፣ አብሬ የነበርኩትን የተውኩትን ነው። እና አዳዲስ ሰው ቢሰለፍ እንኳን አትታዩኝ፣ ኮብልስቶን ነው የምትመስሉኝ። እኔ በቃ ጡዝዝዝ እያለሁ በፍቅር እኔ በግልጽ ተናገርኩ። እንደዚህ አይ የደረሰበት አትረሽ፣ ጸጉሩ አብዷል። ማሪ የት ነው የነበርኩ? አንቺ ነው የሚገባሽ። የነበርኩበት ቦታ አውቶፍ ስቴ እና የነበርኩ እኔ ካልጋዬ እንዴት ተሰቅዬ እንዴት እንደተኛው እራሱ አላውቅም። ቂጤን ገልብጬ እኔ በቁም ጣብቻ ቂጤ መገልበጡን ያየው ናሴት። እንዴት እንደተኛውም አላውቅም። እንዴት እንደተኛው እንዳንቺ ስትል መጠመጭ የጥርስሽን ሳትፍቂ እንደምትተኙ መሰልሽ አልነበርኩም። እኔ የት እንደነበርኩ እኔ ያስቡኛል እኮ እኔ በቃ የየሰው ልጅ ከጠጣ ላይ ይጃጃላል፣ ይጃጃላል እኮ መጠጥ እኮ ነው ያስፈልጋል፣ ግድ ነው ግድ ነው በቃ። አሁ እኔ ትናንት ምን እንደነበረ አላውቅም። እኔ እናንተ ስትሉ ነው። እኔ በጠዋት እነሳ ሪከል በሬ ከሉኛለሁ እና አታካብዱ። አንድ ሰው ቢጠጣ፣ አንድ ሰው ቢያጨስ፣ አንድ ሰው እንቅልፍ ቢወስደው አሁን እዚህ እያልኩማ ብታይኝ እያንዳንድሽ ሰርግሽ ነበር ማለት ነው። በዚህ አይነት ሰርግሽ ነበር። ደግነቱን የሚያንኮራፋ ወንድም አልወድም እኔ አላንኮራፋም። የምሬን እኮ ነው። እያንኮራፋው ብታይኝማ ሰርግሽ ነበር እያንዳንድሽ። ወይኔ እሱን ደግሞ አንድ ቀን ጠብቄ

ስትረስ እየዞረባችሁ ያለ አስር ለባሉ እየተመራችሁ ነው። ቤታችሁ ውስጥ በስትረስ እኔስ መጥቼም አራግፌ ብሽም ተንፍሽም አጭሸ ብሽም እንደው አባረዋለሁ። ስትረሴ ደግሞ አሁን ቴንክስ ጋድ እኔ ምንም አይነት ስትረስ እኔ ባዘር የሚያደርገኝ ነገር ብቻ ነው ቤቴ ላይ የሚረብሸኝ። ያው አንዳንድ ሰው ፉንቃ ሲገባለት በጣም ኃይለኛ ከባድ ፉንቃ ሲኖር ከባድ ነው። ስድስት ጊዜ ትታያለች፣ ስድስት ጊዜ ትታረቂያለች። ይሄ ነው ዛ ሴት ከዛ ውጭ እኔ ምንም ስትረስ የሚያደርገኝ አንድም ነገር የለም። ምንም። እንዴት እኛ ይህን ቱቢ ይህ ድራማ የበዛበት ላይፋችሁን እኛ የምንከተል እንዲ እኔ አንድ አይነት ሙቪ አልከተልም። አም ዲፍረን ቤቢ ከእናንተ እኔ በጣም ድራማ አልወድም። ይሄ ድብቅብቅ ያለ ድራማ አንቺን የተነፋ ጎማስ መስሎ ስትረስሽ እንደ ፕላስቲክ ተወጣጥረሽ ስትረስ እኮ ነው እንደዚያ የሚያደርጋችሁ ጋይስ። እንደኛማ ወጣችሁ ትንሽ ትንሽ ነገሯን ተንፈስ ተንፈስ ተንፈስ ብትይ ሴክሲ ሌዲ፣ ሴክሲ ሌዲ ሆነሽ ቁጭ ትይ ነበር። እንደ ምረግ ወርጫ። እናንተ ጭንቀት እኮ ነው እንደዛ የሚያደርጋችሁ። ሰው ሊሰማ ቢል አይሰማም። እኔ ምን አባሻ ገባኝ? ቢሰማ ባይሰማ፣ ሰው እኔን ከተስማማኝ ያያዝኩት ሰው እኔ ስለ እናንተ ደግሞ እያላችሁ አይሰማችሁም። እኔ እና እሱ የመጨረሻ ሌላ ገደር ውስጥ ገብተናል በቃ ፎንቃ ላይ ነኝ እኔ በተለይ አልሰማም። ጭራሽ ማትማሩ ከመጀመሪያው ከሁለተኛው ከሶስት ከአራት እስከ እኔ እስከ አስር ጌት ቢሞላ የምትማሩ አይመስለኝም። እናንተ ኔ ህይወት የሚገባችሁ አይመስለኝም። እንዲገባችሁም መሆን እኳ አይጠበቅባችሁን ጋይስ እኔ ገና እንዳድርገው በዳሱ መገለበጥ ብያለሁ። አንድ ሜጃሜለ ቁጭ ብለ እኔ ሳለቅስብም ተናግሬያለሁ እኮ ሳለቅስም፣ ስዳርም፣ ስፈታም፣ ስወልድም፣ ሳረግዝም ቁጭ ብለሽ ነው የምታይኝ። በቃ ይሄን ነው እኔ እኮ ሁሌ ከምናገረው ነገር፣ አንድ ነገር አጉድላችሁ አይቻላቅም። ሳለቅስብሽም ቁጭ ብለሽ ነው፣ ስሰክርብሽም አብረሽ ነው፣ ስወልድም አብረሽ ነው። አገር አቋርጬም ተድሬም ስመጣ አብረሽ ነሽ ቀረሽ ነሽ። አሁን የቀረሽ አርግ ጀብሽ ደግሞ እሱን እስከምታዋል ልጅ ነው የቀረ እሱን ደግሞ ጠብቂ፣ እሱን ደግሞ ጠብቂ። ሱን ያኔም እኮ በአነሽ እያላችሁ ትመጣላችሁ እናንተ። የዋ እኮ ናችሁ። እኔ ደስ የሚለኝን ነው እማደርገው ጋይስ። መስከር ካለብኝ እሰክርብሻለሁ። መጥፋት ካለብኝ እሰፋብሻለሁ። ቁጭ ብዬ ላይቬን ከፍቼ ብሄድም ጠባቂ ነች ዘበኛ። ቁጭ ብለሽ ትጠብቂያለሽ። እያንዳንድ እና ባዶን ሊያድር ነበር ተከፍቶ ላይቡ። እናንተ ካልጠበቃችሁት ማን ሊጠብቀው ነው ታዲያ?